አዙር ይቀርጸዋለን። በነገራችን ላይ ገና የካሜራማን ተላላውጣ ዩቲዩብ ሲከፍለን ካሜራማን እንቀጥራለን፣ እና እስከዛው ድረስ እየተጋገዝን በቀኝ በግራችን ነው የምንቀርጸው፣ እና ዛሬ ሻይ ቤት ተገኝተናል። ምናልባት ከዛ ምን ልጋብዘኝ ዘይ መሰላችሁ? እርጎ እርጎ የሚወዳል እርጎ ሊጋብዘኝ ነው። እርጎና ወተት ታዘናል። ሲመጣ ደግሞ እያጣጣ ምን አብረን እንቆያለን ማለት ነው። አብራችሁ ቆዩ

እንግዲህ ጋይስ ወተታችንን እና እርጓችንን ከጠጣን በኋላ እዚህ ቆንጆ ቦታ አለ እና እሱ እናሳያችሁ ብለን መጣን ማለት ነው። እንዴት አገኘችው አዎ ወላሂ ደስ ይላል እኔ እዛ ውስጥ ብገባ ደስ ይለኛል ግን ያስፈራል እባብ ምናምን አይጠፋም ከመልሰን አይደል እስኪ የሚያምር ቦታ አቃሉሽ እንትን ነው፣ አበባ ነው ይሄ። ወላ አበባ ነው የዛ፣ የቀዩ አበባ የዚህ በፊት ህፃን ሆነን ራሱ ማለት ነው እንትን እንለው ነበረ ስበል ማለት ነው ይሄንን አበባውን ትንንሾቹን ባፋት ምጥጥ ማይት ያምራል። እስኪ የሚያውቀው ካለ እስኪ እነዚህን ቅጠል ውስጥ ያምራል ያምራል፣ በጣም ነበረ። ሌላ ጊዜ በሰፊው እንሄዳለን፣ ወደ አንቻሮም እንሄዳለን። እስኪ አንድ ቀን ይሻላል። ዛሬ ረፋዱን እንደዚህ ቆይተናል። አረው በስራው ጥርጥር ያለ አይምሮ አካባቢ የምናሳያቸው ቦታ ምናምን ካለ ኮሜንት ላይ ያስቀምጡልን። እኛ እየሄደን እንሰራለን። ኮሜንት አስቀምጡ፣ ሰብስክራይብ ደግሞ አድርጉ። ሳታደርጉ አትይሽ፣ እኛ አልፈቀድንላችሁ፣ ሀራም እንዳይሆንባት እና እንወዳችኋለን። የዛሬ ውሏችን በትንሹ ያለ በትንሹ ይህን ይመስላል። ሰብስክራይብ እያረጋችሁ ተከታተሉ። እንወዳችኋለን።